ፋሚሊዎች ዛሬ በቪዲዮ ብቅ ብዬላቸዋል። ምክንያቱም ምን መሰላችሁ ማለት ነው ክትክት ብዬ የመጣሁት የአብርሽና የሩታዬ ሰርግ ስለሆነ ማለት ነው፣ እና ዛሬ የምንጓጓለት የምንናፍቀው ነገር ስለሆነ በጣም ደስ ብሎኛል ማለት ነው። እና አሰላሙ አለይኩም ወራህመቱ ላይ ወበረካቱ፣ እንዴት ናችሁ ግሬስ ፋሚሊዎች ማለት ነው? እንኳን ደስ አላችሁ እንኳን ለዚህ ቀን እናንተ ነው አበቃችሁ። በጉጉት የምትጠብቋት ቀን ያው ዛሬ ሆናልናለች ማለት ነው። ነገ ደግሞ በትልቁ በሰፊው ይመጡልናል ማለት ነው እና ብዙ ጠላት አለ፣ ብዙ ነገር የሚያወራ አለ። ግን እነሱን አትስማቸው፣ ምክንያቱም እኛ የምንፈልገው የልጆቹን ማደግ ስለሆነ ማለት ነው። እና ያው ጠላት ሲበዛ አንዳንድ ጊዜ እድገትም አለ። ምቀኛ ሲበዛ አትጥሉ፣ ጥሩ ነው ለማንኛውም ሰው ማለት ነው። እና እነዚህ ልጆች ምቀኛቸው ቢበዛም ዛሬ ግን ከፍታ ላይ ስላሉ ምንም ሊመስላቸው አይገባም ማለት ነው። እኛ ደግሞ የምፈልገው ትዳራቸውን ነው። ፈጣሪ ደግሞ በልጅ ባርካቸው ነው የሚባለው ማለት ነው እና በቃ ማለት ወልደው ከብደው ለክርስትናው ደግሞ ያው አሜሪካን ሄደው ነው ክርስትናው የሚያከብሩት ማለት ነው። ለልደቱ ደግሞ ካናዳ ሄዳሉ ማለት ነው እና እንግዲህ እየተቃጠላት ውሃ እየጠጣችሁ ማለት ነው። እነንትና ሰፈ እና ቤተሰቦች ዛሬ በጣም ነው ደስ ያለኝ ማለት ነው። የምሬድ ነው ምላችሁ እና በጣም ደስ ብሎኛል። በቃ ቃላት የለኝም ማለት እኔ እጃ እንዴት ብዬ እንደምገልጸው ቃላት የለኝም። በጣም ነው ደስ ያለኝ። እንኳን ደስ አላችሁ እና የደስታ ደስታችሁ ብዛት ላይ ሰብስክራይብ እያደረጋችሁ ኮሜንት ላይ ደግሞ እንኳን ደስ አለሽ እያላችሁ ብጽፉልኝ በጣም ደስ ይለኛል ማለት ነው። እና በተረፈ በጣም ነው የምወዳችሁ። በቃ ምን ልበላችሁ፣ ዛሬ በጣም ነው ደስ ያለኝ ማለት ነው። እናወዳችኋለሁ ባይ